ሰላም ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ መረጃችን በኋላ ደግሞ እንዲሁ የምሽቱን ደሞ መረጃ ለማምጣት ከወዲሁ ብቅ ብለናል። ፓስተር አለማየሁ መስመር ላይ ይገኛል፣ እነሆ መረጃዎችን ይዞልን መጥቷል። ምን የሆኑ እነዚህ መረጃዎች የሚለውን ደግሞ ኋላ ላይ የምንሰማው ይሆናል። ቃል ስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት ውድ አድማጮቻችን በቀን መረጃችን ላይ እጅግ በጣም ወሳኝ የሆነ መረጃ አቀበለን ነበረ። ምናልባት ደግሞ ይህንን ያልሰማን ወገኖች ካለን ወደ ቻናላችን ብቅ በማለት ታደምጡና ግንዛቤያችሁ ከፍ እንዲል ምክራችንን እንለግሳለን። እንግዲህ ደግሞ አሁን ደግሞ ወደ ዛሬው የምሽት መረጃችን ደግሞ እናመራለን። መስመር ላይ ፓስተር አለ ሰላምታ ላቅርብና በቀጥታ ከሱ ጋር እንሆናለን ማለት ነው። ሰላም ላንት ሆን ፓስተር እንዴት አለ? እንደምናለ ወንድሜ፣ እግዚአብሔር መስገን መረጃ። በጣም እንግዲህ በተለያዩ ማስ ሚዲያዎች የሚሰሙ ጉዳዮች አሉ። በዛ ውስጥ እንግዲህ መራርጥ ወደኛ ይዘህልን መታል። እንግዲህ በጋራ ከአድማጮች ጋር እንግዲህ የምንሰማ ይሆናል። እስኪ ምን ይሆን መረጃው? እንግዲህ በትናንትና ዕለት የሩሲያ ፕሬዚደንት ቭላድሚር ፑቲን እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናትኒሁ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ሰላም አስከባሪ ኃይል የሚሰሩት ጉዳይ ላይ ወሳኝ ድምፅ ከመሰጠቱ በፊት ቀደም ብሎ ማለት ነው በስልክ ተነጋግረዋል። በስልክ ረዥም ሰዓት አውርተዋል። እንግዲህ ምን ላይ ነው የተወያዩት የሚለውን ነገር ስንመለከት ተወያይተዋል። መሪዎቹ በእስራኤል እና በመካከለኛው ምስራቅ ወይም በሀማስ መካከል ያለውን የተኩስ አቁም ስምምነትን አፈጻጸሙን፣ የእስረኛ ልውውጡን እንዲሁም የኢራን የኒኩለር ጉዳይ ላይ በቀጠናው ያለውን ጉዳይ ላይ የሶሪያን ሁኔታ ላይ በጥልቀት መወያየታቸውን ገልጸዋል። ይሄ ውይይት ይበል የሚያስብል ነው። ምናልባትም ቀጠናው ላይ የሩሲያ እና የቻይና ሰላምን ለማስከበር ከሆነ ለመፈለግ ከሆነ መግባት ጥሩ ነው ብለን እናስባለን። ግን ያ የሆናል ወይ? እሱን የምናየው ይሆነ የምናየ ይሆናል እና ሜትሪው አፈጻጸሙን እና የእስረኛ ልውውጡን እንዲሁም ስለ ኢራን ኒውክለር ጉዳይ አስረድተዋቸዋል ለፑቲን እና የሶሪያን ሁኔታ በጥልቀት አንስተዋል። ምክንያቱም ደቡብ ሶሪያን ክፍሉን እስራኤል ይዛው እንዳለች ይታወቃል። ከጎላን ተራራ ማልፋ የዱርዝ ማህበረሰብ የሚባሉትን የሶሪያ ግዛት ውስጥ ያሉትን እነሱን ለመከላከል በሚል እዛ ጋር እንደተያያዙ እንመለከታለን። እንግዲህ የሩሲያ የውጭ ጉዳይ ሚኒስትር ስለ ውይይቱ በዝርዝር ሰፋ አርጎ መግለጫ ሰጥቶበታል። እንደዚሁም ደግሞ የእስራኤል የውጭ ጉዳይ ሚኒስትርም ባወጣው መግለጫ መሪዎቹ በቀጠናው ላይ መወያየታቸውን አስታውቋል። ዝርዝሩ ግን ከመናገር ተቆጥቧል። ውይይቱ የተደረገው በስፋት በጋዛ የሰላም ምክክር ተልዕኮ ነው። ይሄው ምንድን ነው? አሜሪካ ያቀረበችው አለ እሱ እንግዲህ ዛሬ ማታ ይጸድቃል ተብሎ ይጠበቃል። ከመጽደቁ በፊት በትናንትና ለት የተወያዩት በዋናነት ይሄ ነው። በአሜሪካ እና በሩሲያ ልዩነት የተፈጠረበትን ነጥብ ወይም ደግሞ የተፈጠረውን ነጥብ አንኳር ነጥብ አንስተው የተወያዩ ይመስላል። ምክንያቱም አንደኛው አሜሪካ የውሳኔ ሀሳብ የዓለም አቀፉን የማረጋጋያ ኃይል ለሁለት ዓመት እንዲሰማራ ነው የምትፈልገው። ሩሲያ ደግሞ ይህንን ለሁለት ዓመት የሚለውን ነገር አልደገፉትም። ለሁለት ዓመት እንዲሰማራ ነው። ይሄ ነገር ምልህ ሩሲያ ብዙም ትኩረት በዚህ አካባቢ ላይ ምናልባት ሰጥታ ሊሆን ይችላል። ግን ኦፊሻል የሆነ ድጋፍም ተቃውሞም ስታደርግ ብዙ አይታይም ነበርና ይመስለኛል እንግዲህ ከናታንያሁን ጋርም ከረጅም ጊዜ በኋላም የተገናኙ ይመስለኛልና ኢንትረስት እያሳየች ነው ማለት ነው ፍላጎት እያሳየች ነው በዚህ ውስጥ ለመካተት ወይስ ምንድን ነው መሰለህ ቀጠናው ላይ አሜሪካም ቢሆን ራሽያም ቻይናም የበላይነትን መያዝ ይፈልጋሉ በቀጠናው ላይ የበላይ ሆኖ መውጣት ይፈልጋሉ ግን ከእስራኤል ጀርባ ሆኖ መውጣት አይፈልጉም በተለይ ቻይና ደግሞ አንቲ እስራኤል ነች እናቃለን በግልጽ ነው ንትን የምንለው ሩሲያ ግን የተላሳለሰ ፖሊሲ ነው የምትከተለው ብዙ ጊዜ የተለሳለሰ ፖሊሲ ነው የምትከተለው። እንግዲህ በዚህ ቀጠና ላይ የበላይ ሆኖ ለመውጣት ደግሞ ቀጠናው ላይ ያሉትን የመደገፍ ነገር ይኖራል። ሩሲያ ሆነች ቻይና እስራኤል የቀጠናው ሌላ ያለ ሀገር እንድትሆን አይፈልጉም። ፍላጎት የለም። ይሄ ፍላጎት ቢሆን ኖሮ እስራኤልን በደገፉ ነበረ። ነገር ግን አሁን እየደገፉ ያሉት እነሱ ምንድነው ኢራንን ነው በአስቸኳይ በብዙ ነገር በሚሳኤልም በመሳሪያ ማስታጠቅም በማምረትም ረገድ እንደዛ እየደገፉ ያሉት እነሱ ናቸው። ስለዚህ ይህንን ነገር ስንመለከት በጣም ቀላል ነገር ነው ብለን ማሰብ አንችልም። እንግዲህ ሁለተኛ አሜሪካ ያቀረበችው እቅድ ከዚህ በፊት አንስተነዋል። የሰላም ቦርድ የሚለው የሽግግር አስተዳደር እንዲቋቋም ያሳስባል። ይህ ሽግግር አስተዳደር ደግሞ የእንግሊዙ የበፊቱ ጠቅላይ ሚኒስትር ቶኒ ብሌየር እንዲመሩት ያው የበላይ ተጠሪ በሆኑበት ከፍልስጤም ምሁራኖችና ሲቪል ሶሳይቲ የተውጣጣ እንዲሆን ነው የሚፈልጉት። እንግዲህ ይህ ቢሆንም ይህንን ሀሳብ ደግሞ ሩሲያ እና ሩሲያም ቻይናም አይቀበሉትም። ምክንያቱም ሀሳቡን የማይቀበሉበት ዋና ምክንያታቸው ፍልስጤም ሀገር ሆና እንድትወጣ ይፈልጋሉ። ሌላው ደግሞ ሐማስ ራሱ ይህንን ሀሳብ አይቀበልም። ሐማስ በዚህ ውስጥ ተጥቅ እንዲፈታ ይፈልጋል። ከአስተዳደር ውጭ እንዲሆን ይፈልጋል። እስራኤልና አሜሪካ ያንድ ሳንቲም ከአስተዳደር ውጭ ከአስተዳደር ገብቷል ውጭ መሆን አይፈልግም። አስተዳደር ውስጥ መሳተፍ መካተት ይፈልጋል። ትጥቁን መፍታት አይፈልግም። ከዚህ በፊት ምን እንዳነሳ ነው ይሄ ነው። እንግዲህ ይሄን ነቅር ሶስተኛ ቱርክ፣ ሳውዲ፣ ኢኳታር፣ ኢሜሬት፣ ዮርዳኖስ ድጋፍ አግኝቷል። ከነዚህ ከነዚህ ድጋፍ አግኝቷል። ድጋፍ ያግኝ እንጂ ለምሳሌ አሁን ቱርክ በወታደር እንድትሳተፍ እስራኤል አትፈልግም። ድጋፍ ያገኘ እንጂ ሌላው እነዚህ ሀገሮች ድጋፍ ሰጡ እንጂ በአስተዳደሩ ውስጥ ወይም ደግሞ በእንትን ውስጥ መሳተፍ አለብን ባዮዎች ናቸው። በሚወጣጣው ጦር ውስጥ በመሳተፍ አለብን የሚሉ ስለሆኑ ለመሳተፍ ዝግጁ የሆኑ ናቸው። ነገር ግን ራሽያ አንድ ያቀረበችው ሀሳብ ምንድን ነው? የተቸችው አንደኛው፣ ለመረጋጋት ለሚያረጋጋው ኃይል ምንም አይነት የቁጥጥርና የክትትል ስርዓት የለውም። አልተጠቀሰም ማንዴቱ ላይ ነው። እና የሩሲያ አማራጭ እቅድ የምታቀርበው የተመድ ዋና ፀሐፊ የትራምፕ እቅድ ተግባራዊ ከመሆን በፊት ለሚደረጉ ተመሳሳይ ነገሮች አማራጭ እቅድ እንዲያዘጋጅ ይጠይቃሉ። የተመድ አማራጭ እቅድ ይጠይቃሉ። አየ ምን ያህል ቀጠናው ምን ያህል ኢምፖርታንት እንደሆነ የምታውቀው በዚህ ነው። ከዚህም በፊት እንነዋለን። ቀጠናው እኮ ትምሎ ወታደራዊ እንትን ብቻ ስላለ አይደለም፣ ነዳጅ ምናምን ኢኮኖሚ አይደለም፣ መንፈሳዊ እንድምታ ያለው ነው። ቀጠናው መንፈሳዊ እንድምታ ያለው ስለሆነ ልዕለ ሀያል ሀገሮች በሙሉ ትኩረታቸው የት ነው ብትለ ኤዥያ ውስጥ አይደለም ትኩረታቸው። ትኩረታቸው የት ነው ሚድልስት ነው እና የኢየሩሳሌም ነገር ሲነሳ ሁሉ ምንም ያንገበግበው የሚያንቀጠቅጠው ገብተዋል አንደኛ የሶስቱ ታላላቅ እምነቶች የሚባሉት መገኛ ነው ይሁዲ ሙስሊም ክርስቲያን እነ መገኛ ነው ሁለተኛው ነገር ደግሞ ትልቁ ነገር እኮ ኢየሱስ ክርስቶስ የተወለደው ቤተልሔም ነው ኢየሱስ ክርስቶስ እኮ ሶስት ዓመት ከምናምኑን የሰበከው እዛ ነው። ትምልክት ተመልሼ እመጣለሁ ብሎም ተስፋ ሰጥቶ የሞተውም ከሙታንም የተነሳው በዛ ነው። ያረገውም እዛ ነው። ስለዚህ ዲመንም ደግሞ የሚፈልገው ያለ ቦታ ነው። መቅደሱም የሚሰራው እዛ ነው። ሐሰተኛ ክርስቶስም የሚነግሰው እዛ ነው። እነዚህን ነገሮች የዓለም መንብርት ነው፣ ሴንተር ነው፣ ሴንተር ነው እና ይህንን እነዚህ ነገሮች እሱ ብቻ አይደለም እኮ የአርማጌዶን ጦርነት እኮ ዋናው ግቡም እዚሁ ላይ ነው፣ እዛው ነው። አሁንም ራሱ ገብተዋል። ሴጣን ትርምስ እዛ አካባቢ የሚፈጥርበት ትልቁ ምክንያት ዲመን ውሸታም ስለሆነ ተቀባይነት አላገኝም ብሎ ስለሚፈራ ተቀባይነት ለማግኘት ይሄ ጦርነት እና ትርምስ እንዲቆም አይፈልግም። እሱ ብቻ አይደለም ደሞ ሚገርመው እኮ ፓስተር የፍጻሜው የፍጻሜው ጦርነት የሚባሉ የአሁኑ አርማጌዶን ሳይሆን ዳግማዊ አርማጌዶን ራሱ ኢየሩሳሌምን አስተባብሮ ይከባል ይላል። ሰይጣን ከአንድ ሺህ ዓመት ስራት በኋላ ይፈታል አይደለም? ይለው ከተፈታ በኋላ እንደገና የሚያስተባብራልኩ ይገርም አስተባብሮም የኢየሱስ ክርስቶስን መንግስት ለመቋቋም ለመዋጋት እንደገና ይመጣል እዛው ቦታ ላይ እና ይገርማል። እንግዲህ የስበት ማዕከል ነው የብዙ ነገሮች ማዕከል ነው እና የሁለቱ መሪዎች ውይይት እዚህ ነገር ላይ ያጠነጠነ ነው፣ በተለይ ቀጠናው ላይ ያጠነጠነ ነው። በዋናነት በዛሬ ምሽት እንግዲህ ይጠበቃል። ድምፅ በድምፅ መሻር መብት ያላቸው አምስት ሀገሮች አሉ። ይሄ ጉዳይ ይጸድቃል ወይስ አይጸድቅም? የሚለው ነገር በተባበሩት መንግስታት ድርጅት መስበቅ አለበት። የግዴታ ሰላም አስከባሪም ለማስገባት የተፈረመውንም የሰላም ስምምነት፣ የተኩስ አቁም ስምምነት ለማጽናት ቀጣይ እርምጃ ለመውሰድ እነዚህ ነገሮች ስለሚያስፈልጉ እንግዲህ ዛሬ ምሽት በነሱ ኒውዮርክ ሰኞ ማታ አይደለም የሚሆነው ምሽት ላይ ይጠበቃል። ዛሬ ውሳኔ ይጠበቃል እንግዲህ ይህ ነው ለዛሬ ያለ መረጃ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይነሳ። ሰላም ከሁላችሁ ጋር ይሁን። ሻሎ ጌታ የሱስ የባርክ። ፓስተር የቀኑን የማታውን መረጃ እጅግ በጣም በጣም ወሳኝና አንገብጋቢ ጉዳይ ነው ብዬ በግል ላይ አምናለው። እንግዲህ እኛ መረጃን ማሰማት ነው የእኛ ተግባር። ጆሮ ያለው ማንኛውም ሰው በመስማት እንግዲህ ራሱን በማዘጋጀት በሚመጣው ለጌታ ኢየሱስ ክርስቶስ ዳግም መምጣት ራሱን እንዲያዘጋጅ ምክራችንን እንለግሳለን። ለዛሬ ምሽት እንግዲህ ይዘን የመጣ ነው መረጃና መልእክት ይህን ይመስላል። አድማጮች በቀኑም በምሽቱም መረጃዎችን እያሰባሰበ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም አብሬያችሁ ፕሮግራሙን በመምራት ከእናንተ ጋር ነበርን። እግዚአብሔር ፈቃዱ ከሆነ በነገ ውለት እንግዲህ በሌሎች አዳዲስ መረጃዎችና ወለት ይዘን እንመጣለን። እስከዚያው ድረስ እግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።